አባቴ የፈረመበት ኦሪጂናል ፋይል ስላለ የተሰማችው እና፣ ታዲያ ቆይ እንደዚህ ያደረገው እሱን ለማወቅ በየት ድረስ መግባት አለባቸው? አላት። እጃችንን የሚገድለው ንብረታችንን የሚወስደው አንድ ሰው ነው። ተይ እንጂ ርብቃ ምን እያልሽ ነው? አዎ ርብቃ ስለ ከፍ እሺ፣ የማይሆን ነገር እያሰብሽ ነው። ወይዘሮ አልማስ ብሎ ደነገጠ። አልማዝ ብሎ ደነገጠ። እንግዲህ ወይዘሮ አልማዝ ማለት የርብቃ የአጎቷ ሚስት ናት ማለት ነው። ለዛም ነው እነዚህ ሰዎች እኔ ብዙ ነገሬን፣ ህይወቴን ቀምጠውኛል። ስለዚህ መቼም ይሆን መቼ ከልጄ ጋር እንድትኖሪ አልፈቅድልሽም። ህይወትሽን ጨለማ ነው የማደርገው። ከዚህ በላይ የከበደ ህይወት ነው የምትኖሪው እያለች ማሚቴ በርብቃ ላይ ስታወራና ስትናገራት የነበረው ለካ ያለ አንድ ነገር አይደለም። የሆነ ነገር እንዳለ ግልጽ ነው ስንል እንደነበረው አሁንም እንግዲህ ያ ነገር የአጎቷ ሚስት ስለሆነች ነው። በጣም የሚገርመው የአጎቷ ሚስት ሆነች ማለት ደግሞ በጣም የሚያሳዝነው ነገር ሁለቱ በጣም ነው ማለት የሚጠላሉት። በተለይ ርብቄ ትወዳታለች፣ መቲ ግን ለርብቄ ጉድጓድ ነው የምትቆፍረው እና በጣም የሚገርመው ነገር ግን መቲ ያጎቷ ልጅ ሆና ተገኝታለች ማለት ነው ለማን ለርብቃ። እዩ ደግሞ ወንድሟ ነው። እንግዲህ ወንድሟ ነው ልጇን ያስወረደ። በጣም የሚገርመው ሲያውቅ በጣም ነው የሚጸጽተው። እና እንግዲህ አሁን እጅ ከፍንጅ ተይዘዋል። እነማን አትሉም? የአቤል እና የርብቃ አልጋ ላይ እንግዲህ መቲና እዩ ሲዝናኑ ፈታ ሲሉ እጅ ከፍንጅ በሰው አልጋ ላይ ተይዘዋል ማለት ነው። ሌላው እንግዲህ የአጎቷ ሚስት እንደሆነችም ደግሞ አውቃለች። የርብቂ አጎት ደግሞ አቤልን ከዚህ ሂድ ብሎታል። ምክንያቱም ርብቃ ላንተ አትሆንም በማለት ሁለቱን ልጅ እንኳን ያልወደዳችሁት ፈጣሪ ስላልፈቀደ ነው ምክንያቱም እህትህ ናት ብሎታል። ለምን አቤል እዚህ ጋር አልተናገረም ለርብቂ ማሚቲ አሳዳጊው እንደሆነች አልተናገረም። ማሚቲ እናቱ እንደሆነች ነው የምታውቀው ርብቄ ማለት ነው። በዛ ምክንያት እንግዲህ ጭራሽ የአጎትሽን ልጅ አግብተሻት ትኖሪም በማለት የርብቄ አጎት በሁለታቸው መካከል ሊገባ ፈልጓልኝ። በነገራችን ላይ ግን ቀድሞውኑም ጠይቋታል። እንዴት ተገናኛችሁ? እየተዋወቃችሁ እያለ የርብቄ አጎት ሲጠይቃት ሰምተናል ማለት ነው። ከዛ ታዲያ ርብቄ የመለሰች ርብቃ ደግሞ እየተናገረች ነበር የተገናኙበትን ቦታ። በመጀመሪያ ትምህርት ቤት ሲሄድ ነው ያየሁት፣ ከዛ ካየሁት በኋላ ግን በጣም ወደድኩት እያለች ልትቀ እና እንዴ እና የኒዋነሽ ቀድመሽ የተሸነፍሽው ሲል ነበረ እሱም እሷም ታዲያ አይ፣ እንደዛ እንኳን አይደለም ታሪካችን ብዙ ነው ብላ ያሳለፈችውን ውጣ ውረድ፣ መቲ በጥፊ የመታቻትን ውሃ የደፋችባትን፣ ብቻ ብዙ ብዙ ነገር። ለምን ግን ይህ ሁላ ስቃይ ልጄ፣ ለምን ግን ብሎ እንግዲህ ተናግሯል ማለት ነው። የርብቄ አጎትም እውነት ለመናገር አዎ ብዙ ነገር ነው የደረሰባት ብዙ ግፍ ደግሞ። ያ ሁሉ ግፍ እንኳን ደርሶባት ማሜቴ ናት ያቀናችላት። እና ያንን ሁሉ እየነገረችው ነበረ እና ታዲያ በሰዓቱ ሳትጨርስለት ሁሉንም ንገሪኝ ልጄ፣ ሁሉንም ንገሪኝ ብሎ ነበረና እሷም ሁሉንም ለመናገር አስባ ሳለ በመሀል ማለት ነው አቤል መጥቷል። ታዲያ አቤል መጥቶ ምንድን ነው ያላቸው? ምን እየሰራችሁ ነው ሲል ጊዜ እሱ ደግሞ ፊቱ ትንሽ ሲሬስ ማለት እንዴት ነው ልክ አልነበረም። ና መሀል እንዴ አቤል አለችውና ርብቄ ማለት ነው ህመሙን እየጠየቀችው ነበረ። አው ውዴን ያመመኝ ውዴን ብቻ ነው ምግቡ ነው መሰለኝ እያላት ነው። እና ስለዚህ እዚህ ጋ ገጠሩ ላቤል አልተመቸውም። በዛ ላይ ርብቄ ደግሞ እየነቃችው ነገር አለ። እሱም እንግዲህ ገና ስትወጣም አቶ እዩ እንገናኛለን ብላ በሆዷ በብቻው አውርታ ነበረ። ታዲያ አሁን ላይ ዩዬል እያደረገ ያለው ነገር ደግሞ ርብቄ ያለችው ነገር ትክክል ነው ማለትም እንግዲህ እንግዲህ ታዲያ አሁን ረብቄ ስትፋለማት የነበረችው እንደዛ ውሃ የደፋችባት ያን ሁሉ ግፍ የምታደርስባት ማን ብትሆን ጥሩ ነው? የራሱ ልጅ። የማን አጎትየው፣ አጎትየው እንዴት የሁሉ ነገር ደረሰብ ይችላል። ግፉን የምትሰራው ግን የራሱ ልጅ እንደሆነ አላወቀም ማለት ነው። ታዲያ አልማዘን ሲያይ ነው እንዴ ብሎ በጣም በቃ በጣም ነው የደነገጠው። ታዲያ አሁን ላይ ምን ሊፈጠር ይችላል ስንል እንግዲህ መቲ እናቷን ገፍትራ ደረጃ ላይ ልትጥላት ነበር። ያው በባለፈውም አይታችሁ ከሆነ እኔ እንደማትሞት ነገር ያችሁ ነበረ። ማለትም ወይ አቤል ወይ ደግሞ እንደገና አዙ ደርሰው ያድኗታል እንጂ በጭራሽ መሞት የለባትም ማለት ነው። ለዛም ነው ያልሞተችው። ታዲያ የርብቃ አጎት ምን አደረገ? አሁን ከዚህ ከፎቶ በኋላ ምንድን ነው እያደረገችው ነው? እዚ ጋር እንግዲህ የርብቃ አጎት ምንድን ነው ያደረገው በቃ ልጄ አልማዝ ናት። ብሎ እንግዲህ ስለ አልማዝ ጋር አስከበል ለርብቃ ይነግሯታል ማለት ነው ስለ ማንነቷ፣ እና የልጆቼ እናት ያልኩሽኮ እሷ ናት። በይነይ አሁን እንሄድና ማድረግ ያለብንን ነገር እናደርጋለን ብሎ የርብቃ አጎት ርብቃና አቤሉ ነው ወደ እናቤል ቤት ሲሄዱ መቲና እዩኤል እጅ ከፍንጅ ተይዘዋል ማለት ነው። በጣም ያሳዝናል። በነገራችን ላይ እዛ እንደዛ ተኝተው ሁለቱ እየተሳለቁ ነበረ። ማለትም ምን እያሉ ነበረ እነሱ? እንደዚህ ነው ድል ማለት። እኔ እንደ ዛሬ ድል ተሰምቶኝ አያቅም። በጣም ደስ የሚል ድል እኮ ነው ያደረግ ነው። አስበኸዋል? እነሱ በተኙበት አልጋ ልጃቸውን አስወርደን ልጅ እንዳይኖራቸው አድርገን እኛ ግን ልጅ ልንወልድበት ነው ይህንን አልጋ አይገርምህም? እያለች ትገኛለች ማለት ነው። እቺ የዋህ የውሀይ ናት። ምን የዋህ የውሀይ የውሀ ላይ ኩበት ናትኝ። በእውነት ለመናገር ማለት ነው መቲ፣ ምክንያቱም እዩኤል መቲን አያፈቅራትም፣ አይወዳትም፣ ምንም ምንም አይደለችም። ግን መጠቀሚያ ነው የሚፈልጋት። ከዚህ በፊትም ለአቤል እንድትመች አድርጎ ለአቤል አቤልም እንደፈለገ ያደርጋታል፣ እሱም እንደፈለገ ያደርጋታል። የሆነ ዕቃ ዕቃ ጨዋታ ነው የያዙባት የነበረው። ማለት አቤል እውነት ለመናገር ከልቡ ነበር ያፈቅራት እሷ እምነት አጠፋች እንጂ እና እምነት ስለሌላት ግን እውነተኛው አፍቃሪዋን አቤልን አጥታለች ማለት ነው። እየ ል እያላገጠባት ነው ምን እያላት ነበር ካቀፋት በኋላ ራሱ ምናምን ነገር እያላት ነበር ማለትም አንችም ቀንሽን ጠብቄ እኔ ለማንም አልመለስም እኔ የምፈልገው ጥቅምና ጥቅም ብቻ ነው እያለ እያላገጠባት ነበረ ማለት ነው። ታዲያ መቲ እንግዲህ በዋነቷ ማለት ነው አምናው ባሌ ብላው ተቀብለዋለች እሱ ግን ገንዘቧን ምክንያቱም እናቷ ለእሷ ስላደረገች ማለትም በመቲ ስም ስለሆነ ያችን ገንዘብ ወደ ራሱ ስም እስከሚያዞር ነው መትዬ የሚላት እሱንም እንኳን ራሱ ገና ሳይወስድ ከአሁኑ መታሰቢያ እያለ ሁላ ነው አንዳንዴ ስለዚህ እያሾፈባት እንደሆነ ግልጽ ነው እና ሌላው እንግዲህ ምን አድርጋለች አዙ ማለት ነው አዙ እንግዲህ መቲ እና እዩ ማሚቲን አሟት ስለነበረ እሷን ይዘው ወደ ሆስፒታል ሄደዋል። ምክንያቱም ማሚቲን እንትን ነው ማለት እየተንከባከቡ አትሬት እያደረጓት ስላልሆነ ማሚቲ ታመመች ማለት ነው። ስለዚህ ማሜቲን ይዘዋት ወደ ሆስፒታል ሄደዋል። በዛ ሰዓት እንግዲህ አዙ ያደረገችው ነገር ምንድን ነው? አዙ ለሪች ደውላላት ነበረ። እዚህ ጋ አዙ በእውነት ቁም ነገረኛ አትመስልም ስትታይ፣ ግን ቁም ነገር ሰርታለች። ለዛ ነው አዙም አዙ እንደዛ ስታደርግ ልክ ማለትም ናይ ቶሎ ይህንን ማደርገው ላንቺ ብዬ ሳይሆን ለምርጧ ብዬ ነው እና ናይ ብላት ነበረ። ከዛ ከሄደች በኋላ እንግዲህ ወረቀት በላልጋ እስኪ ምርጧ ይህን እስኪ ይሆንሻል ብላ አስመርጣ ከዛ ያንንም ወረቀት ይዛ ሄዳለች ማለት ነው። እና ወረቀቱ በርግጥ የቤቱ ፕላን ነው። የሚገርመው ነገር የቤት ፕላኑ ወረቀት ነው። እና ያን ይዛ ስለሄደች ሪች አሁን ርብቂ ስትመጣ እንድና ያደረገችው ያን ወረቀት ይዛ ወደ መስሪያ ቤት ነው ይዛ ሄደችው ለማስመርመር እውነት ነው ወይ የሚለውን። ከዛ ስታስመረመር ፌክ ሆኖ ታገኘዋለች ማለት ነው። ማለትም አባቱ አልፈረመም ሲጀመር፣ ሲቀጥል ማና ትራኪ የሚባለው ነገር ሲመጣ መታሰቢያ ስትሆን ከዛ አኮቷም ልጁን ተቆጥቶ እዩም ንብረትህ ገንዘብህ ይኸውና፣ አንቺም ደግሞ ያለ ንብረትሽ ያለ ገንዘብሽ የሚሆን ነገር የለም ብሎ ማሚቴ እንደታመመች ነበረች ማለት ነው። እናም እንግዲህ አቤል በፕሮሰስ ላይ ነው ገንዘቡን ወደ ራሱ ስም ለማዞር። እዩኤል እንደሆነ ይህን ሁላ የሰራው ነገር ሴራውን ደግሞ ርብቃ ደርሳበታለች። ዳይሬክትሪ ግን ለአቤል ከተናገርኩኝ ይቀያየማሉ፣ ይጣላሉ፣ ያልሆነ ነገር ይፈጠራል በማለት ርብቃ ሁሉን በሆዷ ይዘዋለች። ልጇንም የገደለው ጭምር እሷ እንደሆነ ደግሞ ትደርስበታለች፣ በአዙ በኩል ማለት ነው። እንግዲህ መታሰቢያ ምንድነው የምትለው ለአዙ አስጠንቅቂያት አለው በጭራሽ ከኛ እጅ እንዳትወጣ እኛ ጋር እንድትሰራ አስጠንቅቂያታለሁ ምን ብዬ ልጁን የገደልሽው አንቺ ነሽ ብዬ እንግዲህ አስቡት ያልገደለችውን ልጅ አንቺ ነሽ የገደልሽው ብላ ማለት ነው እዚህ ጋር ግን የታወቀ ነገር ነው ማለትም አዙ እንዳልገደለችው ህፃኑን ልጅ ማለትም ማለት የርብቃ ልጅ እንዲወርድ ያደረገው እዩይል ነው በእርግጥ አዙ አድርጊ ስላለቻት አትመቲ አዙ ምግቡ ላይ አድርጋ ሰታታለች ነገር ግን አልበላችሁ እየሮጠ መጥቶ እዩኤል አስጥሏታል ማለት ነው። ቲማቲሙን ሳታጥብ ነው የሰራቸው አይቻታለሁ ባይኔ፣ ስለዚህ እንዳትበይ ብሎ አስጣላት። በኋላ ላይ ግን ራሱ ሄደና ምን አደረገ? ውሃ ውስጥ ያን መርዝ ጨምሮ ሰጣት ማለት ነው። በጣም ነው እኮ የሚያሳፍረው። እና በዛ መልኩ እንግዲህ ምን አደርጓንኝ ማለት ነው። ራሱ ነው ልጇን የገደለው። ይህንን ደግሞ ያደረገበት የራሱ ሆነ ምክንያት አለው። ምክንያቱ ምንድን ነው? ከዚህ በፊት መታሰብ ያነግሯታል እኔ የምፈልገው በራሴ እጅ ራሴ መግደል፣ በራሴ እጅ ራሴ ማቃጠል ነው ሰዎችን የምፈልገው በአዙ በኩል አይደለም፣ እንዳታደርጊ ብሏት ነበረ። እና አሁን ላይ አቤል ወደ ቤት ሲመጣ ይሄን ሁሉ ነገር ይሰማል። በጣም ነው የሚያሳፍረው። በጣም በጣም አስባችሁታል። ወንድሜ ያላችሁት አብሯችሁ ያደገ አብሮ አደግ ጓደኛችሁ ጊዜን ያህል ግፍ እንዴ አንተማ በጭራሽ ነው ትዳርማት ይዘው ነው እያለው ብሎ እኔ ያክል ግብስ ሲያደርግበት ማየት በጣም በእውነት በጣም ነውር ነገር ነው፣ እና በጣም ያሳዝናልኝ። እና ታዲያ መጨረሻ ላይ ምን ሊሆን ይችላል ስንል መቲ እንግዲህ አባቷ የርብቃ አጎት ነው። ስለዚህ መቲና ርብቃ ዘመድ ናቸው፣ የአጎት ልጅ ናት ማለት ነው፣ መቲ እና ርብቃ። በጣም የምትገረመው ግን እንዴት ምን እንደዚህ በስማም ግን እውነት ለመናገር እንደ መቲ አይነት ጭራቅ የርብቃ ዘመድ መሆኑ ያሳዝናል እና ታዲያ ወደፊት ምን ሊሆን ይችላል ስንል ወደፊት ደግሞ ቀጣዩን ፓርቲ ይዤላችሁ የመመጣ ይሆናል ለዛሬው ይህን ይመስል ነበር ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ ከዚህ ግን ምን እንማራለን ነው ምን እንማራለን ስንል ሰውን ማመን እንደሌለብን በቃ ጓደኛን ማመን የለብንም። ሲጀመር እኮ መጽሐፉ ራሱ የሚለው ውደደው እንጂ አትመነው ነው። ስለዚህ ሰውን እንውደድ፣ ሰውን እናክብር፣ ሰውን እናፍቅር፣ ግን አንመን የሚለውን ያስጨለጠናል ማለት ነው። ሰላማቸው ይብዛልኝ ውዶቼ፣ ባይ ባይ።